ስንት ህልም የነበረውን ሳቂታው ቴዲን ባጭር አስቀሩብን፣ እንዳይተርፍ አድርገው ህይወቱ እንዲያልፍ አደረጉት ያለው የቴዲ ራያ ወንድም ብሬክስ ሃበሻዊ ጓደኛው ዛሬ ባስተላለፈው መልእክት ነው። ቴዲ ራያ ህይወቱ ካለፈበት ጀምሮ ብዙዎቹ በተለይ በስደት ዓለም የሚኖሩ እህት ወንድሞችን በጣም አሳዝኖናል፣ አስከፍቶናል። እንግዲህ ከነዚህ ውስጥ ደግሞ ብሬክስ ሃበሻዊ እንደሚታወቀው የሀገሩ ልጅ ነው። አብሮ አደጉ ነው፣ ወንድሙ ነውና ከሀዘኑ ተጽናንቶ ሳይሆን ሀዘኑን ዋጥ አድርጎ የወንድሙን ህልፈት እንዴት ህይወቱ እንዳለፈ እንዲሁም ደግሞ መደረግ ስላለባቸው አንዳንድ ነገሮች መልእክት አስተላልፏል። እንግዲህ ቴዲ ህይወቱ ያለፈው በስደት ሀገር ሳውዲ አረቢያ እርያድ መሆኑን በተከታታይ በሰራኋቸው ቪዲዮዎች ተናግሬ፣ ያለው ግን ህይወቱ ካለፈ በኋላ ደግሞ የሚደረጉ ፕሮሰሶች አሉ። ስለዛም አሁን ላይ ደግሞ እንግዲህ ቴዲ ትናንት ከትላንት ወዲያ በህይወት ነበረ። ዛሬ ላይ ግን በህይወት ስለሌለ የቴዲ አስከሬን ወይም ሬሳ እያልን እንጠራለን። እንዲህ ነው እንግዲህ፣ የሰው ልጅ እንዲህ ነው። ስለዚህ የቴዲ ሬሳ በሳውዲ አረቢያ የህግ ባለሙያዎች፣ ፖሊሶች ውስጥ እንዳለና መልእክት ደግሞ ስለ ምን ማድረግ እንዳለብን፣ እንዴትስ እንደሚሆን እንግዲህ መልእክት አስተላልፏል። መልእክቱን ነው ወደ እናንተ እማደርሰው። ብሬክስ እንግዲህ ነግሬያችኋለሁ። ሐዘኑ ከባድ ነው፣ ለሱም፣ ለመሲም፣ ለሚስቱም እንዲሁም ደግሞ አገር ቤት ላለችው እናቱ፣ ቤተሰቦቹ በጣም ከባድ ነው። እንኳን ለእነሱ አይደለም እኛ በሚዲያ ለምናውቀው እንደ ቅርብ ሆኖ ነው የሚሰማንና መልክቱን ወደ እናንተ አደርሳለሁ። በተቻላችሁ አቅም እንግዲህ መልክቱን ሰምታችሁ ማድረግ ያለባችሁን ነገር ታደርጋላችሁ ብዬ አስባለሁኝ። ወደ መልክቱ አልፋለሁ። ብሬክስ ሲጀምር እረ ያንተስ ሞት አምኖ መቀበል ይከብዳል። ቴዲዋ ለወላጆቹ ብቻ ወንድ ልጅ ያለው እሱ ብቻ ነበር።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 ቴዲ እንኳን ለቤተሰብ እንኳን በቅርበት ለሚያውቀው ሰው ይቅርና በሚዲያ ለሚያውቀው ሰው ራሱ የሚያሳሳ ልጅ ነው። በቴዲ ድንገተኛ ሕልፈት ልባችሁ ተሰብሮ ደንግጣችሁና ግራ ተጋብታችሁ በቀጥታ እየደወላችሁ እንዲሁም በውስጥ መስመር መልእክት እየላካችሁልኝ ያላችሁ ወዳጆቻችን፣ የቅርብ ጓደኞቹ እና በሚዲያ የምታውቁት እህት ወንድሞቼ ፈጣሪም ለናንተም ለእኛም መጽናናቱን ይስጠን። አሁን ካለሁበት ሁኔታ አንጻር የሁላችሁንም መልእክት መመለስ ባልችል ያለው ሁኔታ ለማሳወቅ ያክል ግን የቴዲ አስከሬን በዚህ ሰዓት በሳውዲ መንግስት እጅ እንደሚገኝ ለማሳወቅ እወዳለሁ። የቴዲ አስከሬን የአገሩን አፈር እንዲቀምስ እና ወላጆቹ አልቅሰው እንዲቀብሩ አስከሬኑን ወደ ሀገር ቤት ለመላክ እንቅስቃሴ ጀምረናል። የቅርብ ጓደኞቹ፣ አብሮ አደጎቹ እና በሚዲያ የምታውቁት ወዳጆቹ ከስር ያለውን ሊንክ በመጫን በግሩፕ እንድትቀላቀሉ በትህትና እንጠይቃለን። እዚህ ላይ ሊንኩን ኮመንት ላይ አስቀምጥላችኋለሁ። ሳውዲ ሪያድ ውስጥ የምትኖሩ ወዳጆቹና የቅርብ ጓደኞቹ ከዛሬ ሰኞ ማታ ጀምሮ እስከ ሮብ ማታ ለቅሶ የምትደርሱበት ቦታ አዘጋጅተናልና በአካል ተገኝታችሁ ባለቤቱን እንድታጽናኑልን በትትና እንጠይቃለን። ነፍስህ በሰላም ትረፍ፣ ቴዲዋ ለዘላለም ከውስጤ የማይወጣ ህመም ይላል። ይህንን ያስተላለፈው እንግዲህ የቴዲ ራያ ወንድም ብሬክስ ሀበሻዊ ነው። ያው እንግዲህ እንደሚታወቀው ሐዘን ከልብ የማይወጣ ትልቅ ቁስል ነው። ጥለው የሄዱት ቴዲ በጣም ብዙዎቹ የሚያውቁት አደለም ሰው ጋር ለመቀያየም አደለም። እንደዚህ አይነት ጭካኔ ሊደረግበት ቀርቶ ቀጥ ብሎ የማይናገር ልጅ እንደሆነ ነው። እኔ በነገራችን ላይ ሳቀው ራሱ በቪዲዮ ራሱ ሳቀው። አንዳንድ ጊዜ ሰውን አይታችሁ ትገምቱታላችሁ። በቪዲዮ አይታችሁ ምን አይነት ጸባይ እንዳለው፣ ምን አይነት ሁኔታ እንዳለው እና የተረጋጋ መሆኑ ያስታውቃል። ያልተረጋጋ እንኳን ቢሆን በስደት ዓለም የመጣ ነው፣ ሰርተን ለመቀየር ነው እንደዚህ አይነት ጭካኔ ለመፈጸም አይደለም። በእርግጥ ነው አሁን ያለው ሬሳው በህግ ጥላ ስር ነው። ያው ህግ የሚደረገውን ነገር ተደርጎ ሬሳው ወደ አገር ቤት ይሸኛል። ከዛ ወላጅ ወላጆቹ ደግሞ ያው እንደተለመደው አልቅሰው ይቀብራሉ። ግን እስከ መቼ ነው እንደዚህ እየተሆነ ያለው? እስከ መቼ ነው በእንደዚህ አይነት ሁኔታ የምንቀጥለው? በተለይ ደግሞ በስደት ያላችሁ እህት ወንድሞች፣ በተለይ ወንድሞች ቀረ ምን እየሆናችሁ ነው? የመጣችሁበትን ነገር እንዴት ትረሳላችሁ? ማለት እንደዚህ አይነት ነገር ክፋትን ስታስቡ አስባችሁበት ነው የምታደርጉት፣ ድንገት የምታደርጉት ነገር አይደለም። እንግዲህ ወንድማችን ብሬክስ እንደገለጸው መትረፍ እንኳን ይችል ነበረ፣ ግን ሆን ተብሎ ስለተደረገ ነው መትረፍ እንዳይችል አድርገው፣ እንደዛ አድርገው ህይወቱን የነጠቁት እና በጣም ነው የሚያሳዝነው። ለድንገተኛ ጸብ ቂም ቋጥራችሁ የሰውን ህይወት ለመንጠቅ ከዛ በኋላ እናንተ ምን አይነት ህይወት ለመኖር እያሰባችሁ ነው? ምን ህይወትስ ይገጥመናም ብላችሁ አስባችሁ ነው? የሰው ልጅ ይህንን ያክል በደል ፈጽሞ በነፃነት ከዛ ላይ ህሊናውስ እንዴት ይፈቅዳል? ወልዳችሁ ከብዳችሁ መኖር አስባችሁ ይሆናል። ይህንን ያክል ከባድ ነገር ፈጽማችሁ ስታስቡበትስ በቃ አሰላስላችሁ ይህንን በሱ ላይ ይህንን ፈጽመን ብላችሁ ስታስቡ ምን አይነት ስሜት ነው የሚሰማችሁ? ለዛውም በሰው ሀገር ያልፍልናም ብላችሁ መጥታችሁ ከዛ ላይ ስትመጡ የዚህን አይነት መሳሪያ ራሱ ይዛችሁ መምጣቱ ለምን አስፈለገ? የምትመጡት ቤተሰቦቻችሁን ለመቀየር ቸግሯችሁ ነው። እውነት እንነጋገር፣ ሁሉም የሚሰደደው ቸግሮት ነው አረብ ሀገር የሚሰደድ አውሮፓ የሚሰደድ አሜሪካ የሚሰደድ ችግሮት ነው። የሰው ልጅ የሚሰደደው ከሀገሩ የተሻለ ኑሮ እኖራለሁ ብሎ ነው የሚሰደደው እንጂ ሁሉም ነገር ቢሟላለት ማንም ሰው ከሀገሩ ወጥቶ መኖርን አይፈልግም። ስለዚህ ያን አስባችሁ ወጥታችሁ እዚህ ስደርሱ ምን እንደሚያስረሳችሁ ምን እንደሚቀይራችሁ እኔ ግራ ነው የሚገባኝ፣ በጣም ግራ ነው የሚገባኝ። ለዛውም በወንድማችሁ በወገናችሁ በስጋችሁ በደማችሁ ላይ የዚህን ያክል ጭካኔ የምታደርሱት በጣም ከባድ ነው። ዛሬ ቴዲ ላናገኘው ሄዷል። ግን ነገ ከነገ ወዲያ ደግሞ ሌላ ተመሳሳይ ነገር እንሰማለን። ለምን እንደሆነ እኔ ግራ ነው የሚገባኝ የመጣችሁበትን ዓላማ የምትረሱ አገራችሁንም ቤተሰቦቻችሁንም ወገናችሁንም በቃ በእንደዚህ አይነት ነገር የምታስጠሩ እርግጠኛ ነኝ የት እንደሆነ ቤተሰቦቻችሁ ይታወቃሉ፣ እናንተ ትታወቃላችሁ። የሳዑዲ መንግስት አሳዶ ነው የሚይዛችሁ። በእሱ ላይ እየተፈጸመው በእናንተ ላይ ይፈጸማል። እሱ ምናልባት ድንገት ይሆናል። እናንተ ግን ዛሬ ይሆን ነገ ይሆን እያላችሁ በእስር ቤት እድሜ ልካችሁን እየማቀቃችሁ አንድ ቀን የእሱ እድል ታገኙታላችሁ። በጣም ነው የሚያሳዝነው፣ በጣም ነው የሚያስከፋውም ልብ የሚሰብረው እና የምትችሉ ልጆች ሳውዲ ያላችሁ በተለይ ሪያድ ያላችሁ መውጣት የምትችሉ መሄድ የምትችሉ ሊንኩን ኮመንት ላይ ያለላችሁ ገብታችሁ ተቀላቅላችሁ ሚስቱን ማጽናናት ከፈለጋችሁ እንዲሁም ደግሞ ማድረግ የሚገባችሁን ማድረግ የምትችሉ ልጆች እንግዲህ ሊንክ አለ። ብሬክስ ወንድማችን ብሬክስ በጠራው መሰረት ሄዳችሁ ተቀላቅላችሁ ሐዘናችሁን መግለጽ የምትፈልጉም ካላችሁ የተሰማችሁንም ነገር መግለጽ ከምትፈልጉ ካላችሁ ግሩፑን ተቀላቀሉ ብሏል። እግዚአብሔር አምላክ መጽናናትን ይስጣችሁ። መጽናናትን የሚሰጠው ፈጣሪ ነውና እግዚአብሔር ያጽናችሁ ነው የምለው ፈጣሪ ደግሞ ከእንደዚህ አይነት አደጋ ሁላችንን የሚጠብቀን በያለንበት ወጥቶ ከመቅረት ፈጣሪ ይሰውረን። ይህንን ነው ምለው። ሁላችሁም እየገባችሁ የቻላችሁትን ማጽናናት ራሱ ትልቅ ነገር ነው እና በተለይ ባለቤቱን ገብታችሁ ማጽናናት የምትፈልጉ ካላችሁ ሊንኩ የመጀመሪያው ኮመንት ላይ ፒን አድርጌ አስቀምጠዋለሁ። እየገባችሁ ግሩፕ መቀላቀል ትችላላችሁ። አመሰግናለሁ። ቴዲ እግዚአብሔር አምላክ ነፍስህን በገነት ያኑረው።